ን እድሜና ጤናዋን አብዝቶልኝ ዝምር ላይ ወደ መኖራ ህልሞችን ማሳካት እፈልጋለሁ ከሷ ጋር ማለት ነው። ሰላም ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ከረማችሁልኝ? እኔ ምር ጥቂቶች እኔ ተናፋቂዎች ሰላማችሁ ብዙ ትርፍ ይበልልኝ። ሩታ ብቅ ስት እኛም ብቅ እንላለን፣ ልክ እንደ ጀንበር ማለት ነው። ዛሬ ደስ አላላችሁም ቤተሰብዬ? የምሬ ነው። እርትዬ ደስ አትልም? የኔ ቅመም ቅመም እኮ ናት። ከምሪ ነው ምላችሁ፣ ቅመም። ከዛ ባለፈ ደግሞ ታለንቷ ተገኘ። እዚህ ጋር ሌላ ታለንት ሌላ ታለንት ተገኝቷል ቤተሰብዬ። ግድ በሉ ዛሬ ማለት ነው። እርትዬ ስታወራ ድምጿ እንደማማሩ ስታንጎራጎርም ለካ ድምጿ ያምራል። እናንተ ራ አንድ ቀንማ የሆነ ነገር ጣል ሳታረግብን አትቀርም። የምሬን። ተዘጋጁ ለዛ። እኔ የምር በጣም ደስ አለኝ ይሄ ሰበቤ ምናምን የሚለው ሙዚቃ ቀስ እያለ ስታንጎራጉረው እጠጋ አርጌ ጆሬ ላይ አዳምጭ ነበረ፣ በሰከነ ሁኔታ እና የሚገርማችሁ፣ በጣም ያምራል ድምጿ የምሬ ኖሩታ ማውራት ብቻ ሳይሆን መዝፈንም የሚችል አቅም ያለው የሆነ ቆንጆ ትሆን አዳምጭበታል። ያው ትንሽ ከዚህ በፊት አቢሲኒያ የሙዚቃ ትምህርት ቤት ውስጥ ያው ስልጠና ወስጄ ነበር እና አቃለሁ ቆንጆ ነገሮችን ለይቶ ጆሬ ያዳምጣል ቤተሰብ እና ማለት ነው። የምር የድምጽ ተሆኗ በጣም ወድጄላታለሁ። ሲሪየስ ማለት ነው። ማለት ማንም ሰው ዝም ብሎ ሊያንጎራጉር ይችላል፣ ግን ደግሞ እንዲህ ስታዳምጡት የሆነች የምታምር ነገር ውስጡ አዳምጨበታለውና፣ ኦ የጥርፍ ድርብ የሆነ ታለንት አላት ሩታችን። በዚህ አጋጣሚ የምር ደስ ብሎኛል፣ ዛሬ ባደረገችው ሰርፕራይዝ አብርሽን። ወንዶች፣ አንዳንድ ጊዜ በተለይ ባለ ትዳር የሆናችሁ በዚች ቪዲዮ በደንብ ተማሩበት። ይሄ አሁን ትልቅ አስተማሪ የሆነ ቪዲዮ ነው። ሲሪየስ ነው ቤተሰብ የምነግራችሁ። እና አንዳንድ ባለትዳሮች እንደው መቼ ስን ስላላገባሽ ነው የኔ ማር እንደዚህ ምትን የምትሏላችሁና እኔም ያው ሳገባ አገባ ይማርበታለውኝ በዚህ በቤት ውስጥ በተለይ ማለት ነው ሴቶች እንዴት ራሳችሁን ጣል ጣል የምታደርጉ ቀኑ ሙሉ ማለት ነው ቤት ውስጥ እንደፋደፉ ውስጥ እንደፋደፉ፣ ባልየ ይመጣል፣ አሁን ስትንደፋደፉ እንደፋደፉ ነው የሚያገኛችሁ፣ ልብሳችሁ ሌጥ በሌጥ ነው ምናምን ምናምን፣ በቃ ጸጉራችሁን ጉድሮ እንደሆነ ሳትሰሩ፣ አቤት አቤት አቤት። እና ታዲያ እንደዚህ አይነት ወንዶች አብዛኛው ማለት ነው አይሁዱም፣ ምሽቱን የማይወዱትም ቀኑን የማይወዱትም ቤታቸውን አይናፍቁትም። ተረዳችሁኝ። ስለዚህ ኩል አንዳንድ ጊዜ እንደዚህ ሩትዬ እንደምታደርጋቸው ሮማንስ የሆኑ ጊዜያቶችን ፏ ብልጭ አርጋችሁ ባሎቻችሁን መጠበቅ ተማሩ። የምሬ ነው አላችሁ። እንደ ሩትዬ ማየት ቅመም ይሆናችሁ አላችሁ። ግን ደግሞ ከዛ ደግሞ ወጣ ያሉ እህቶቻችን ባለትዳሮች ይበዛሉ ኢትዮጵያ ሲሪየስ፣ እኔ ስለማይ በአቅራቢያ ስለማይ በአንዳንድ ሁኔታዎች ስለማይ ነው። እኔ በእርግጥ ትዳር ባይኖረኝም ግን በቃ አረዳለሁ ላይፉ። በተለይ ባለትዳር የሆኑ ሴቶች ላይፋቸውን እንዴት ነው የሚያስጌዱት በሚለው ቲክቶክ ላይ ደግሞ የምታዩቸው አሉ። በጣም ኩል የሆነ በቃ ላይፋቸው ላይ በጣም ተጠንቅቀው ቤታቸውን፣ ትዳራቸውን ሁለገብ ለመሆን የሚጥሩ ምርጥ ሴቶች አሉ። ይጨበጨብላቸዋል እነሱ ስለዚህ ይሄ ነገር ደስ የሚል የሚበረታታ ነገር ነው። በስንት ጊዜ አንዴ እንደዚህ ሰርፕራይዝ። ሴቷ ብቻ አይደለችም በነገራችን ላይ፣ ወንዱም እሷን ሰርፕራይዝ ማድረግ አለበት እና ሩትዬ ፕሮግራሟ አምሮላታል። በጣም ያማረ ነው፣ ስክን ያለ ነው። በዛ ላይ ደግሞ እኛንም ሲመርቁን ነው ያመሹልን። ቤተሰብዬ፣ እኔ ምን ብያለሁ? አዎ ማለት በቃ እንደዚህ እያያችሁ ወይ የኔም ህይወት እንዲህ በሆነ ብላችሁ የምትመኙ ትኖራላችሁ። መልካም ነገር መመኘት ጥሩ ነው በነገራችን ላይ እና አብርሽ እንዳለው እንደዚህ የምትመኙ ትኖራላችሁ። ስለዚህ እግዚአብሔር አይሳሳትም፣ ሁሉም በቀኑ ይሆናል ያለው ነገር ልብ እንዲነካውና ትክክል ነው እኛ በወደድ ነው ሳይሆን እግዚአብሔር በወደደው ነው ህይወታችን ሁሉም መስመር የሚይዘውና እንደኛ እንደሰዎች ሰዎች ፈጣሪ አይቸኩልም። ስለዚህ በህይወታችን ውስጥ ዘግይተንም የምናገኘው መልካም ህይወት ይኖራል። እንዲሁም ፈጥነንም የኛ የሆነ የሚሰጠን ነገር ሊኖር ይችላል እና በመዘግኘታችን በመፍጠናችን ውስጥ ያለው ነገር እያየን ማለት ነው፣ ጭንቀት ውስጥ ስትሬስ ውስጥ አንግባ ማለት ሁሉም እንደ እግዚአብሔር ፈቃድ ይሁን እንደ ማለት የመሰለ ነገር የለም እና እኔ ምክራቸው ተመችቶኛለም። ደስ የሚል ምክር ነው። ስለዚህ ማለት ነው እግዚአብሔር ለሁሉም በጊዜው ነው የሚያደርገው። እነሩትዬም ደግሞ ደሞ አሁን ባሉበት ሁኔታ ጥሩ የሆነ ህይወት ጥሩ የሆነ የሚያምር ነገር ነው ወደኛ እያመጡልን ያለው ደስ የሚል ነገር ነው። አሁንም ፈጣሪ ፍቅራቸውን ያብዛላቸው። እነሱ ሲመርቁን ነበር የቆዩት ቤተሰብ እና እኛ ምን እንመርቅ? አዎ እነዚህ ልጆች ያው ገና ወጣቶች ባለትዳሮች ናቸው እና እና ስንመርቃቸው ደግሞ ደስ የሚል ነገር አለ፣ ለነሱም ደስታ ይሰጣል። ስለዚህ ፈጣሪ አብዝቶ አብዝቶ አብዝቶ ፍቅራቸውን ከመጨረሻ ያዘልቅላቸው። ህይወታቸው ሁሌም በመተሳሰብ ውስጥ እንዲሁ የሚሄድ ይሁን ማለት በቃ ሁሌም የሚያስቀና የሚያምር ትዳር ይስጣቸው። ወልደው ደግሞ ከብደው ለማየት ያውቃል፣ ከምንም ነገር በላይና እኔም በበኩሌ ለሩትዬና ላብረሽ ማለት ነው ልባዊ የሆነ ምኞቴን በዚህ ልክ ገልጭ አለው። ቤተሰብዬ፣ አንዳንድ ጊዜ ያልተሰጠንን ነገር ማለት ይሁን እሳት ላይ ለእናንተ የማይሆናችሁ ነገር ጋር አብራችሁ የሆነ ጊዜ ላይ ስትዳክሩበት የምኖሩበት ዘመን አለ። አስባችሁታል? አንድ ወቅት አብርሽ ማለት ነው ሌላ ህይወት ውስጥ ነበረ። ተመልከቱ ቤተሰብ፣ እስቲ ተመልከቱ አሁን ያለውን ህይወቱን። ለእሱ የተሰጠችው ሩታ ስለነበረች ከዛ ከበፊት ህይወት ውስጥ ምንም ያፈራው ህይወት አልነበረም ለሱ ያልተሰጠውን ነበረ ያኔ ሲደክምበት የኖረው ግን ሰው ስለሆንን እኛ ምን ሊሰጠን እንደሚችል አናውቅም በጊዜ ሂደት በህይወታችን ውስጥ ክንውኖች ሲመጡ ነው እንጂ የምናውቀው እና እግዚአብሔር ምን ጊዜም አይሳሳትም እግዚአብሔር በወደደው ጊዜ ሁሉን ያደርጋል ለሱ የተሰጠችው ሩታ ስለነበረች አሁን ላይ ደግሞ እንደምታዩት ው እንዲህ እያማሩ እያሸበረቁ ይመጣሉ እየተዋደዱ ፍቅራቸው ከእለት እለት እየጨመረ ስለዚህ አንዳንድ ጊዜም ደግሞ ያልተሰጠን ነገር የምንደክም ሰዎች አለን። ለኛ የሆነው ነገር ላይ ዝም ብለን የምንደክም ስለዚህ ይሄንን ማሰብ ተገቢ ነው ብዬ ነው ማስበው። አንዳንዴ ደግሞ አትለያዩ ካላችሁ ፈጣሪ ምንም ነገር በመሀላችሁ ቢፈጠር እማ አትለያዩ ወገኖች አላችሁ። ይሄም የእግዚአብሔር ፍቃድ ስላለበት ነው ፈጣሪ ከፈቀደ ሁሉም ነገር እነሱ እንደወደደው ስለሚሆን እና እኔ ዛሬ በሩትዬና በአብርሽ ቤት የነበረው ፕሮግራም በጣም በጣም የሚያስደስት ነው። እንዲሁም ደግሞ ይህንን ያዩ እህት ወንድሞች ደስ የሚሰኙበት ወደፊት ባለ ትዳር ሲሆኑ ባላቸውን እንዲህ መንከባከብ እንዳለባቸው በቤት ውስጥ ያለውን በፍቅር ባልን መቀበል፣ በፍቅር ባልን መሸኘት ምን ያህል ማለት ነው ትዳራቸውን ቀጥ አድርጎ እንደ ቋሚ ምሰሶ ሊያቆም እንደሚችል ከዚህ ቪዲዮ ይረዳሉ ብዬ ነው ማስበው። ክበሩልን፣ ኑሩልን፣ ድመቁልን ሩትዬ እና አብርሽ። የምሬ ነው፣ በጣም ነው የምንወዳችሁ። በራሴ በኩል በጣም ነው የምወዳችሁ። እናም ቤተሰብዬ እንግዲህ ትዳራቸው በዚህ ሁኔታ እያስኬዱ ነው። የመጨረሻ ፕሮግራም ያው ዱባይ ከመሄዳቸው በፊት ያዘጋጀችው ፕሮግራም ነው። ሩታ በዚህ ልክ ማሰቧ ራሱ ጎበዝ ናት፣ በእውነት ማለት ነው። እናም ዱባይ የተወሰነ ጊዜ የሚቆዩ ይመስለናል እንደተናገረችው ከሆነ እና የሚሄጃቸው ጊዜ ይቀርቧል። እንግዲህ የሰላም መንገድ ያደርግላችሁ ከወዲሁ ልባዊ የምኞቴ ነው። በተረፈ ቤተሰብዬ ማለት ነው የሩትዬን ግን ማለት ነው ቮይስዋን ስታንጎራጉር የነበረውን ድምፀቷን እንዴት አያችሁት? እኔ መቶ በመቶ ላይክ ሰጥቼዋለሁ። ሲሪየስ በጣም ስለወደድኩት መጨረሻ ላይ እዚህ ጋ ማስገባዋለሁ መጀመሪያም እንዳስገባሁት እና እናንተ ሀሳብ ስጡበት። ሌላ ታለንት አላት። ሩታችን እሩታችን ቅምም አድርጎ የፈጠራት ናት። ሲጀምር ክበሩልኝ። በሌላ ቪዲዮ እንገናኝ። ሌም እንደምለው ፍቅር ያሸንፋል። ወዳችኋለሁ። ባይ ባይ። እድሜ ይቀነስ ተቆርጦ ይቅር።